በላጨው የትኛው ነው ግን ከተባለ ሶስት ሶስት የማድረጉ ነው። ከዚያ ሁለት ሁለት፣ ከዛ አንዳንዴ። ቸል ጥያቄ ምንድን ነው? ወንድልጅ ሰላም አለይኩም። ወንድልጅ ሰላም ወንድልጅ አንድ ጊዜ እድል ስጠይቅ አረ ጊዜ አመሰግናለሁ። ምን ስል አደረግ ወንድ ልጅ ጣቱ ላይ ብቻ ነው ቀለበት የሚፈቀድለት። ነቢያቸው ሰለላሁ ዐለይህ ወሰለም ጣታቸው ላይ ነው ቀለበት የለበሱት። ወርቅ ለሴት ልጅ ብቻ ነው የሚፈቀደው፣ ለወንድ ልጅ አይፈቅድም። ከወርቅ ውጭ ግን ችግር የለውም ብር ምንም ዳይመንድ፣ ማን ሌላም ሊሆን ይችላል። ወንድ ልጅ አንገቱ ላይ ሀብል አድርጎ ካያችሁት ሀይድስ መቼ ንጠብቅ ብላችሁ ጠይቁት። ወንድ ልጅ አንገቱ ላይ ሀብል ካደረገ ጆሮ ላይ ወርቅ ካለከረበስ አለቀቀ ከላሱ የሀይድ ጊዜ ቀርቧል ማለት ነው። ፈማለ ትረክተ ልኒሳ ለሴቶች ምን ተውክላቸው? ምን አስተረፍክ? የጉድ ሀገር

መራገም ማለት ነው። ማለት ነው ወንጀሉ ታላቅ ወንጀል መሆኑን ለመግለጽ የሚጠቀም የሆነ ቃል ነው። በቁርአንም ሆነ በሐዲስ ላይ ይሄን ያደረገን አላህ ወይም መልእክተኛው ረግሞታል ይል ካገኛችሁ ያ ወንጀል ከታላላቅ ወንጀሎች መሆኑን ለመግለጽ ነው እንጂ አላህ እና መልእክተኛው ተራጋሚ ሆኖ አይደለም። እርግማን ተከልክሏል። ነብያችን ሰለላሁ ዐለይሂ ወሰለም ليس المؤمن بالطعام ولا باللعان المسلم تراجع ما يدلم قال بوحدا ملسوا

ነገር ግን ያንን ያደረገ አካል ይህንን ወንጀል የሰራ የተረገመ የሚል ካገኛቸው በቁርአን ወይም በሀዲስ ላይ ያ ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ነው። ስለዚህ እዚያ ላይ አይሁዲዎች እዝራ የአላህ ልጅ ነው አሉ፣ ክርስቲያኖች መሲህ የአላህ ልጅ ነው አሉ። እነሱም ከአላህ ዘንድ የተረገሙባቸው የሚለው ይሄን ነገር በማድረጋቸው በጣም ታላቅ ሀጽያትን አድርገዋል እና ትልቅ ቅጣት ይጠብቃቸዋል የሚለው ለመግለጽ እሱ ለዘካ ገንዘብ ለኡድፍያ ለጫርዶ ማከፋፈል እንዴት ይታያል? የዘካ ገንዘብ በቀጥታ ለምስኪኖቹ እንደወጣ የሚሰጥ ያንን ስጠዋቸው እርስ በአርደንላቸው የሚለው ያስኬዳል። ችግር ለጥያቄ ምድነው አንድ ላይ ጋር